ተጠብቀ ማንም ሰው እንዲረዳችሁ መጠበቅ የለባችሁ። ሁሉም ሰው የራሱ ጭንቀት አለበት። ሁሉም ሰው የራሱ ሐሳብ አለበት። በቃ ከራሱ ጊዜ ተርፎት ሌሎችን ለማዳመጥ፣ ሌሎችን ለመረዳት የሚፈልግ ምንም ብዙ ሰው የለም እና ኤክስፔክት አታድርጉ፣ ሰዎች እንዲረጧችሁ፣ አንደስታንድ እንዲያረጓችሁ፣ ችግራችሁን አይተው መፍትሄ እንዲሰጧችሁ በፍጹም እንደዛ አታስቡ። በእውነት አንድ ሁላችን ስናስብ ታውቃላችሁ እኔ ከ24 ሰዓት ውስጥ ምን ያህል ስለሚመዩች ስለ ሌሎች ሰዎች አስቤያለሁ ስል በእውነት አለቅ ስለ ራሴ ነው የማስበው። በቅ ስለ ነገ ያስባለው ስለሚገጥመኝ ነገር አስባለሁ እና በቃ ሰዎች በተፈጥሯችን ሰልፌሽነስ ያጠቃናል። ይሄ ኢጎስቲክ የሆነ ማይንድሴት ካል ሞተ ድረስ ሁላችንም ይሁን ስለሰው ማሰብ አንችልም። ስለዚህ በቃ ሰዎች መጥተው እናንተ ካላችሁበት ነገር እንዲያወጣችሁ አትጠብቁ። አይመጡም፣ አይመጡም፣ በእውነት አይመጡም። በቃ ከሞታችሁ በኋላ ምናልባት ለቀብራችሁ ነው የሚመጡት። እና ብዙዎቻችን ለምንድን ነው አልጋ ውስጥ ተደብቀ የምንኖረው ብዬ ያሰብኩ ስለሆነ ነው እንደዛ እያልኳቸው። አይመጣም፣ በእውነት አይመጣም። ካለሽበት መነሳት ካልቻልሽ ለህይወትሽ ራስሽ ኃላፊነት መውሰድ ካልቻልሽ በፍጹም አይመጣም። አሁን እያስብሽ ያለሽው ሰው አይመጣም። ለምን ደግሞ ነገርሽ ከራሱ አልፎ ስለ አንቺ የሚያስብበት ጊዜ የለውም። በቃ የለው። ለራስሽ መፍትሄ ልትሆኚ የምትችው ሴት አንቺ ራስሽ ብቻ ነሽ። በብዙ የተማመንሽበት ከብዙ ነገር ያወጣኛል ያልሽው ያ ሰው ምናልባት ኩደስክ እንዳስቦች ላይቅ ይችላል በጣም ብዙ ስለምታወሩ ምናልባት ብዙ ሰዓት ማብራችሁ ታሳልፉ ይሆናል። ነገር ግን እንደምታስቡት ላይሆን ይችላል። ራስሽን በሌላ ሰው ትከሻ ላይ መጣል የለብሽም። ምክንያቱም አንድ ቀን ትሰበሪያለሽ። ያ ሰው ይሄድ ይችላል። እንዳሰብሽ እስከዘላለ ማብራችሁ ላትቆዩ ትችላላችሁ። ያኔ ግን በምን ነው የምትደገፊው? እሱ እያለ ግን አብሮሽ እያለ ከጎንሽ እያለ በራስሽ መቆም መልመድ አለብሽ። በራስሽ መቆም መማር አለብሽ። ያ ነው በህይወትሽ መቼም እንዳትሰበር የሚያደርግሽ። ሁሉም ሰው የተሻለ ያገኘ ጊዜ የተሻለ የመሰለው ነገር በተመለከተ ጊዜ አይኖቹ ወደዛ ያማትራሉ። ያኔ ምንድን ነው የምትሆኘው አንቺ? ኃላፊነቱ ውሰጂ ተነሺ መስራት ካለብሽ ሴሪ ራስሽን መጠበቅ ካለብሽ ጠብቂ። ምክንያቱም አንቺ የምር ነው የምታስፈልገው። አንቺ ለዚህ ጭኑ ዓለም የምር ታስፈልጋለሽ። ፈጣሪ ዝም ብሎ አይደለም የፈጠረው። ሁላችን የሆነ መሙላት የሚገባን ጎደለዋል። አንቺ ሳትኖሪ ስትቀሪ የሚጎል ነገር አለ። አንቺ በመኖርሽ ግን የሚሞላ ነገር አለ። ስለዚህ በጣም አስፈላጊ ሰው ነሽ። ማውቃለሽ፣ እንዴት በአንድ ሰው ምክንያት ራስሽን ትጠያለሽ? ራስሽን እንዴት ትደብቂ ያለሽ? ምናልባት እኮ የምር ስለማይገባሽ እንደሚሆን አታስቢም። እንደ ትልቅ ነገር ፈጣሪ አሰጋጅቶልሽ እንደሆነ እርግጠኛ ነኝ። እንኳን ሄደ የምትይበት ጊዜ ይመጣል። ያ ጊዜ እንዲመጣ ግን እንጂ ዛሬ መነሳት አለብሽ።